የዘላለም አምላክ የነግሥታት ንጉሥ የፍጥረታት ሁሉ ፈጣሪ በላይ በሰማይ በታች በምድር በከፍታ በዝቅታ ጥንትም ዛሬም ነገም ለዘላለምም ድንቅና ታምራትን የምታደርግ ለግዛት ወሰን ለመንግስት ዘመን ፍጻሜ የሌለ አምላካችን አቻ ተወዳዳሪ የሌለ ይሻዳይ አዶናይ ሁሉን ቻይ ጂሆቫ ጅሬ ያህዌ ክብር ለአንተ ይሁን፣ እስካና ለአንተ ይሁን ቅዱስ መለዘለ ዓለም ይቀደስ። አምላካችን ሆይ ልናመሰግነ ልናከብረ ልናወድስ ይገባሃል። ምክንያቱም አንተ ብቻ አምላክነ ልትመለክ የምትገባ አንተ ነ ክብረህን ለማንም የማሰጥ ለክብረ ቀናተኛ ሁሌም ለዘለ ዓለም ሉዓላዊ የሆንክ ተገዳዳሪ የሌለ በፊትህ የሚሰወርብህ ምንም የሌለ ልትሾምና ልትሽር ልትሰጥና ልትነሳ ልታድንና ልትገድል ልትባርክም ሁሉን ልታደርግ ስልጣን ያለ አምላካችን አንተ አምልኮ ይገባሃል። ፍጥረት ሁሉ በመንቀጥቀጥ ሊገዛልህ የሚገባህ አንተ ነህ። የተወደድክ አምላክ ነህ። ቅን አምላክ ነህ። ፍትህን የምታውቅ አምላክ ነህ። እውነተኛ ፍራጅ አምላክ ነህ። ጉልበታም ሀያል ምንም በዘለዓለም ሁሉ በምድር በሰማይ በከፍታ በዝቅታ ምንም የሚሳነ ነገር የለም። ዓለም ከተፈጠረ እስከ ዛሬ ደግሞም ፍጻሜ ለሌለው ዘመናት ሁሌም ዘለዓለማዊ አምላክ፣ ጉልበታም አምላክ፣ ኃያል አምላክ አንተነ እኛ የአንተ ልጆች ነ እግዚአብሔር አምላክ የመለኮቱ ባህሪ ተካፋይ እንድንሆን ዘንድ በአንድያ በልጄ በክርስቶስ ኢየሱስ በኩል እንድንድንና እግዚአብሔር አምላኬ ወራሾች እንድንሆን የመንግስት አገልጋዮች እንድንሆን፣ ካህናት ቅዱሳን ልጆች እንድንሆን እግዚአብሔር ቅዱስ ሕዝብ የተመረጠ ትውልድ የንጉሥ ካህናት እግዚአብሔር አምላኬ ለርሱ የተመረጠ ወገን አድርገናል። አምላካችን ሆይ በክብር ላይ ክብር በጸጋ ላይ ጸጋን አብዝተህልናል። ልጆች አድርገህናል። በእባቡ በጊንጡ ላይ እንድንጫማ ስልጣን ሰጥተህናል። አምላክ ሆይ ራስህን አልሰወርክብንም። ራስህን ገልጠህልናል። ልጅ ክርስቶስ ኢየሱስ አንተን ተረከ፣ እኛም ማወቅን ወደድን። እግዚአብሔር አምላኬ በሰማይ ስፍራ በመንፈሳዊ በረከት ባረከን። አምላካችን ሁል ጊዜ እንዳይኔ ብሌን ትጠነቀቅልናለ፣ ትሳሳልናለ፣ ትሳሳልን፣ ትወደናለ። እግዚአብሔር አምላኬው ፍቅሬ ለዘላለም አይቀዘቅዝም። ማንንም አትንቅም። ታላቅ ሆነ ሳለ ሁሉን ታከብራለ። ለደካማ ብርታትን፣ ኃይል ለሌለው ኃይልን፣ ጥበብ ለሌለው ጥበብን ትሰጣለ ጸጋ ሁሉን ያስችላል። እግዚአብሔር ወይ ሁሉን ታደርግ ዘንድ ቻይ ሐሳብም እንደማይከለከል አውቅ ተብሎ እንደተጻፈ እኛም የምናውቀው አንድ እውነት አለ። ሁሉን ታደርግ ዘንድ ቻይ ነህ፣ አንተ ብቻን አምላክ ነህ፣ አንተ ብቻን ጉልበታም ነህ። ስልጣን ያንተ ነው፣ ኃይል ያንተ ነው። እግዚአብሔር አምላኬ ሆይ ስምህ ይባረክ፣ ስምህ ይመስገን፣ ስምህ ይቀደስ። የረዳንህን የወደድከን ከበደላችን ከአጣታችን ከመተላለፋችን ያነጻህን ክብርን እየሸለምከን መጎናጸፊያን ያደረክልን የመርገም ጭርቃችንን የቀደድክልን ማቃችንን ያስወገድክልን አምላካችን እግዚአብሔር እናመሰግንሃለን እናከብርሃለን። እግዚአብሔር አምላክ የሞትን መውጊያ ስብረቀና አደረከን የኃጢአትን ቀንበር ከጫንቃችን ሰብረ እግዚአብሔር እስራቱን ከእግሮቻችን ቆራርጠ ወገባችንን እግዚአብሔር አምላኬ በእውነት መታጠቂያ አስታጥቀ ቅዱሳን የተወደዱ ልጆች አደረከን። አምላካችን ሆይ ለምስካና ዳግም ፈጠርከን። አምላካችን ሆይ ታሪካችን ተቀየረ። የእኛ እጅ የሌለበት የእኛ ብቃት የሌለበት የእኛ ኃይል የሌለበት ሙሉ በሙሉ በአንተ ኃይል በአንተ ምሕረት በአንደ ቸርነት ጸድቅን ልጆች ሆንን። አለማ የምኞትን ደግሞ የምንክድበትን ጸጋ አትረፍርፈ ሰጠህን አምላካችን ወይም ማንም የማይቋቋመው ጸጋ እግዚአብሔር አምላክ የልጅን የክርስቶስ ኢየሱስ ስምና የመንፈስ ቅዱስን ኃይል በውስጣችን አስገባ፣ በጎ ህልናን ፈጠርክልን። እናመሰግንሃለን። አምላካችንም ማንም የማይቋቋመን አድርገ እግዚአብሔር ወይ ኃያላንና የክርስቶስ በጎ ወታደሮች አደረከን። በዘመናችን ሁሉ ድል እየነሳንን ከክብር ወደ ክብር እንድንሸጋገር ዘንድ እግዚአብሔር አምላኪ ሆይ በሮችን ከፈትክልን፣ እናመሰግናለን። ስም እየተመሰገነ ይሁን፣ እናከብርሃለን። ስም ለዘለ ዓለም ይክበር። አምላካችን ሆይ ተባረክ። አምላካችን ሆይ ተመስገን። ልናመሰግንህ ምክንያቶቻችን እልፋ አላፍ ናቸው፣ ከቁጥር ሁሉ በላይ ናቸው። ምረት ብዙ ነው። ጨርነት ብዙ ነው። ከልጅነት እስከዛሬ ደግሞም እስከ ሽበት ሽምግልና እየማርከን እየተሸከምከን እያቀፍከን እየተንከባከብከን እየራራሃልን የምታኖረን ያኖርከንም እግዚአብሔር አምላኪ አንተነ። በእኛ ህይወት ላይ ሙሉ እዚብሔር አምላኪ የአንተ ነው በእኛ ህይወት ላይ ሙሉ ብቃት በአንተ ብቻ ነው ጌታ ሆይ ስምህ ይባረክ። የማይታለፉ የሚመስሉ ዘመናትን በአንተ አልፈናል። የማይቻለው ሁሉ በአንተ ተችሏል። የማይወጣ የማይቻል ነገር በአንተ ተወጥተነዋል። አምላካችን ሆይ እናመሰግናለን። ክብሩን አንተ ውሰድ። ምስጋናውን አንተ ውሰድ፣ አምልኮውን አንተ ውሰድ፣ ውዳሴን አንተ ውሰድ። ለምስጋና ተፈጥረናልና ምስጋናን በፊትህ እናቀርባለን። ምስጋናችን አምልኳችን በፊት በዙፋን እንደ ማልካም ማእዛ ሽቶ ይሽተቴ እግዚአብሔር አምላኬ መሰወያችን ላንተ ክብር፣ ላንተ ምስጋና፣ ላንተ አምልኮ አይታጣበት በዘመናችን በእድሜያችን ሁሉ ጉልበቶቻችን ላንተ ይንበርከኩ አንደበታችን ምላሳችን ላንተን ክብር ታላቅነት ይመስክሩ። እግዚአብሔር አምላክ ወይ ተባረክ። በሁኔታ እንዳንያዝ፣ በዘመኑ እንዳንታለል፣ በዲያብሎስ ሽንገላ እንዳንሸነገል፣ ማስተዋል ጥበብ አሁንም በእጥፍ ይብዛልን። ሁል ጊዜ ማንም የቆመን ይመስለው እንዳይወድቅ ጠንቀቅ ተብሎ እንደተጻፈ የጥንቃቄ የማስተዋል የጥበብ ጸጋ በኢየሱስ ክርስቶስም ይብዛልን። አምላካችን ሆይ ቀኖች ክፎች ናቸው፣ ዘመኑን ዋጁ ተብሎ እንደተጻፈ ዘመኑን የምንዋጅበት የምናሸንፈት ዓለማዊ ምኞትና ክፋትን ሁሉ የምንንቅበት የምንክድበት አቅም ጸጋ ነውና ጸጋ በኢየሱስ ስም ይብዛልን። አምላካችን ሆይ ሊቀ ካህናችን ሆይ፣ በድካማችን የምትራራልን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ የአንተ ጸጋ ይብዛልን፣ የአንተ ኃይል ይብዛልን፣ የአንተ እግዚአብሔር አምላኪ ብቃት ይብዛልን። እግዚአብሔሩ የአንተ መልክ፣ የአንተ ባህሪ፣ የአንተ ክብር፣ የአንተ አሸናፊነት በኢየሱስ ክርስቶስን በህይወታችን ይገለጥ። የብርሃን ልጆች ነንና በመግባት በመውጣታችን በህይወታችን በተግባራችን ብርሃንህ ይገለጥ። እግዚአብሔር አምላኬ ወይ እኛ ደካሞች ነን፣ አቅምን አብዛለን። ስጋ ለባሾች ነን፣ ስጋችንን የምንኮንንበት ስጋችንን የምናሸንፈት ስጋችንን እግዚአብሔር አምላኬ ወይ የምንክድበት እግዚአብሔር አምላኬ ሆይ ለመንፈስ ቅዱስ ህያ ሆነን ለስጋ የሞትን ሆነን እንድንኖር እግዚአብሔር አምላኬ በተሰጠን ዘመን ሁሉን ድል እየነሳን የምንሻገርበትን ጸጋ በኢየሱስ ክርስቶስ ስም አብዛለን። አምላኬ ሆይ ከክርስቶስ ፍቅር ማን ይለየኛል? ረሃብ ነውን? ስደት ነውን? መራቆት ነውን? ከክርስቶስ ፍቅር ማን ይለየኛል? ልዩ ፍጥረት ነውን? ተብሎ እንደተጻፈ ከክርስቶስ ፍቅር የሚለየን ምንም እንደሌለ አወቅኩ ተብሎ እንደተጻፈ ከአንተ ፍቅር ሊለየን የሚችል ምንም ነገር የለም። እግዚአብሔር ሆይ ደግሞም ጸጋህ ይበዛልናል፣ ጸጋህ ይበዛልናል። በእሳት ውስጥ ብናልፍ አያቃጥለንም። ከጸጉራችን አንዳች ዘለላ ያላንተ ፍቃድ አትወድቅም። ሕይወታችን እስትንፋሳችን በአንተ እጆች ላይ ናቸውና እናመሰግናለን። ስምህ ይባረክ። ከማለዳ እስካሁን ጥበቃ ስለበዛለን ስምህ ይባረክ። እግዚአብሔር ሆይ ቀኑን በሰላም ስለዋልከን ስምህ ይባረክ። በሄድንበት በወጣንበት በዋልንበት ቦታ ሁሉ ጥበቃ አልተለየንም። ስምህ በኢየሱስ ስም ይባረክ። ማስተዋለን ጥበብን አብዛለን ፈቃደ በዘመናችን ሁሉ ይሁን። ስለ ሁሉ ክብርና ምስጋና፣ አምልኮና ውዳሴ ለአንተ ብቻ ይሁን። ስለ ወደድከን፣ ስለ ረዳህን እናመሰግናለን፣ እንወዳሃለን። ስለ ሁሉ ተመስገን አባ። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።